አብርሽ ይደብራል። ሼም ነው። እንዴት አንቺ ራሱ ሄርማ ይለ የመጨረሻ አይናውጣ መሆንሽን ዛሬ በዚህ ቪዲዮ ተረድቻለሁ። ብዙዎቻችሁ ደግሞ ሩት ታጠግባለች፣ ሩት ታጠግባለች ትላላችሁ። በህይወቷ በትዳሩ አመታ ጭራሽ አልፋ ተርፋ ደግሞ እኛን ለማሳመን፣ ህዝቡን ለማሳመን ቤቷ ድረስ ሄዳ ይህንን አይነ ነገር ስትናገር፣ ይህን ነገር ስትፈጽም የምትደግፏት ልጆች ጤነኞች ናችሁ። ግን ጤነኛ ትመስሉኝም፣ ታማሚ ነው የምትመስሉኝ። ምክንያቱም ሄርሜላ ቤቷ ድረስ ጭራሽ አልፋ ተርፋ ትዳሯን የበተነች ትዳሯን የቀመች ትዳሯን የሩታን ትዳር ያመሰቃቀለች ሳያንሳት ገና ደግሞ ቤቷ ሄዳ እሷ ራሷን ነፃ ለማረግ፣ ገባችሁ? ኦዴንሱ ሁሉ ስለተነሳባት እሷ ራሷን ነፃ ለማረግ ራሷን ምንም እንዳላረገች ጥሩ ሴት እንደሆነች ለማሳየት፣ ኦኬ ለማሳየት የራሷን ቪው ለማሳመር፣ ገባችሁ? ቪው ስላችሁ ሰዎች በመጥፎ የሚያዩዋትን እይታ በጥሩ እንዲያረጉላት ቤቷ ድረስ ሄዳ አስጠርታት ከአብርሽ ጋር ማለት ነው ገና ኤክስፕሌን ታደረጋለች ማለት ነው። ኦፍኮርስ ይህን ነገር ሰምታ ይህን ነገር የነገሯት የሄደችውም አውቃ ነው። ገባችሁ አውቃ ነው። ሞር ሩታ እሷን ስታይ ስታይ እንደምትናደድ ታውቃለች። ታቃለች። ካኔው ማጅን እናንተ ባላችሁ ሌላ ሴት ጋር እንደፈለገ እንደዚህ እየተቃቀፈ፣ እየተዛዛለ፣ እየተሳሳመ አሽኮሎሎ እያለ ያቺ ሴት መጥታ እናንተ ልታናግር ብትፈልግ ፍቃደኛ ናት። ሴቶች ሩታ ላይ እየፈረዳችሁ ያላችሁ ሴቶች ሩታ ጀግና ነሽ። እንደውም ፊት እንዳሰጫቸው የምን አባታቸው ፊት መስጠት ነው? ደግ ነው ያደረግሻቸው። እንደው አይደለም ቤትሽ ፊትሽ መቅረባቸው በራሱ ደፋር ናቸው፣ ደፋር ናቸው። ይህንን ስራ ኮ እንዲሰሩ ይህን ነገር እኮ ሩታ ጋር ደርሶ ሩታ እንድትበሳጭ እንድትናደድ፣ እሷናት የገዛችው የሚለውን ነገር እሷናት ከና ቤል ጋር ተነጋግራ ተስማምታ ይህንን ነገር ሩታ ጋር እንዲደርስ ያደረገችው። አሁን ደግሞ መልሳ በሌላ በኩል ዞራ በአብርሽ በኩል መታ። ምን ትላለች? ይህንን ነገር እኔ አይደለሁም የገዛውት ትላለች አያችሁ፣ ከባድ ሴት ናት ሄርሜላ፣ ከባድ አደገኛ ሴት ናት። እሷ አላማዋ፣ ፎከሷ፣ ታርጌቷ አብርሽ ነው። አብርሽን በእጇ የማድረግ ነው። እንዲህ የሩታ ሩታና አብርሽ እኮ ይጣላሉ። ከዚህ በፊት ግን ቢጣሉም እንደዚህ ክርር ያለ ረጅም ጸበቀል ላለመታረቅ የተወሰነ ጸብ ግን ተጣልተው አይቼ አላቅም። ፈርስ ታይም ሄርሜላ መጣች፣ ህይወት እንደዚህ ተዘበራረቀ። ኦኬ፣ ህይወት እንደዚህ ተዘበራረቀ። አይታችኋታል ሄርሜላ አለባበሷን አይታችኋል? መጨረሻ ላይ ቪዲዮ ላይ አይታችኋታል ምን እንደለበሰች ከታች። እሱ ወርቁን ጥሎት ሲወጣ አይታችኋል? መጨረሻ ላይ። ስለዚህ ግን መጨረሻ ላይ ወርቁ ማነው የሚያነሳው? ነው ተጥሎ ነው የተወጣው። እንግዲህ ወርቁ ማነው የሚያነሳው? የተጣለውን ወርቅ ማነው የሚያነሳው? ኢንሻላህ፣ ያ ረብ ለአንድ ምስኪን ስጥ ያንን ወርቅ። ጥጋበኛ የወረወረው ደሃው ቢያነሳው፣ ያ ረብ እና በዚህ አጋጣሚ ይሄ ሩታ ላይ አትጩሁባት። ኮመንት ላይ ሩታ ጠግባለች በቃ ሰው ያላትን አሰማ ምናምን። እንዴ ድፍረት እኮ ነው፣ ቤቷ ድረስ ከባሏ ጋር የምጠረጥራትን ሴት አብራው ይዛ መታ ቤት ድረስ ለማብራራ መሞከሯ በራሱ ቤቷ ድረስ ፊት ለፊቷ ራሱ መምጣቷ በጣም ደፋር ሴት ናት። ገባችሁ? ይሄ መዳፈር ነው። ሩታ ንቃት አለች ሄርሜላ። ስለዚህ ሩታም ደግሞ በቃ ማየት አልፈልግም ለምንድን ነው የምትመጪው ያለቻትም ትክክል ናት። ስለዚህ ሁላችሁም ሩታ ላይ ኮመንት ላይም አንዳንድ ነገር አይቻለ የሩታ ስህተት ምንም አልታየኝም። እንደውም ሩታ ጀግና ናት። አንዱ ሽልጥልጥ ሴት ቢሆን ኖሮ ወርቅ ሲያይ አይኑ ቦግ ብሎ በቃ ዋናው ነገር ተገዛልኝ ማለት ነው አይደል? ምናምን ብሎ አፈፍ ያደርግ ነበር። በቃ እነ አቤል ሩታ እንደዚህ አይነት ስሜት ውስጥ እንድትገባ አደረጓት። እሷ ያንን ነገር ሰማች። በቃ ይሄ ነው ያለው እውነታ። ስለዚህ እኛ ደግሞ በዚህ ጉዳይ ላይ የራሳችንን የሆነ ሐሳብ መስጠት ነው እንጂ ሩታን አታክ ማድረግ ሩታ ጠግባለች፣ ሩታ እንደዚህ ሆናለች ብላችሁ እንደዚህ በዚህ ደረጃ ሩታን ማጣጣል ተገቢ አይደለም። ልክ አይደለችም በ በቃ እኔም ብሆን በትዳሪ የምጠረጥራትን ከባሌ ጋር እየተያያዘች እየመጣች ልታሳምንሽ ነው እሱ። ለምንድ ነው ከሩታ ከሄርሜላ መራቅ የማይፈልገው አብርሽ? ለምን ከሄርሜላ መራቅ አይፈልግም? ለምንድነው ነው ከሄርሜላ ህይወት ውጪ ህይወት ያለ የማይመስለው ፎር ዋት ሪዝን ለምንድን ነው ንገሩኝ። እስኪ ለምንድን ነው እንዴ ከሩ ከሄርሜላ ራቅ ከተባለ መራቅ ነው። እሱ ባለ ትዳር ነው። ሚስት አለው። ህይወቱ መስርቷል። ልጅ አለው። በአሁን ሰዓት እሱ ከሄርሜላ መራቅ የማይፈልገው ከሄርሜላ መለየት፣ የራሱን ህይወት ትዳሩን፣ ሚስቱን፣ ቤቱን መመልከት የማይፈልገው ለምንድን ነው? አብርሽ ይመልሱልኝ እስኪ። እሱ ከሄርሜላ ቢርቅ ሩታ እንደዚህ አይነት ሀሳብ ታመጣለች አታመጣም? ገባችሁ አታመጣም ሩታ አራስ ቤት ቤተሰቦቿ ቤት ቁጭ ብላ እኮ እሱ እኮ ከሄርሜላ ጋር ነው ያለው እና አትናደዱም እናንተ ብትሆኑ አያበሳጫችሁም ይሄ ነገር በተለይ አንዳንድ ሴቶች ፈጥናችሁ ፈራጅ የሆናችሁ በተለይ ሩታ ላይ የምትፈርዱ ሼም ወላ በጣም ሼም ነው የሚደብር ነገር ይደብራል ፕሊስ ኦኬ የሚደብር ነገር ይደብራል ከእንደዚህ አይነት ተግባር ውጡ ደግ የሆነ በቃ ጥሩ የሆነ ውሳኔ ነው የወሰነችው። ምን ትሰሪያለሽ እኔ ጋ ለምን መጣሽ ብላታለች። ትክክል ናት። በቃ አሁንም ወደደም ጠላ አብርሽ፣ ህይወቱን ትዳሩን፣ እውነት ሩታን የሚወዳት ከሆነ ማያስመስል ከሆነ ከሄርሜል ላይ ይራቅ። ሄርሜል ላይ የራሷን ህይወት ትኖር። በቃ ቻናል ተከፍቶላታል። ቻናሏን ዝም ብላ ትስራ። እንዲህ ስለምታፈቅረት መሰለኝ ሄርሜላ በየደቂቃው፣ በየጊዜው ታመምኩ፣ ተሰቀልኩ፣ ናልኝ፣ ድረስልኝ፣ ውጣልኝ፣ ግባልኝ የምትልክ አንድ ባለትዳር ወንድ ደግሞ ከሚስቱ ሩቆ ሌላ ሴት ጋር እየሄደ ሌላን ሴት የሚያጽናና ሌላን ሴት የሚያዝናና ከሆነ ዩ ሃቭ ሰምቲንግ ሮንግ። ስለዚህ ስህተት አለ ማለት ነው። ይሄን ደግሞ እያየች ደግሞ ሩታ ላይ ብዙዎቻችሁን ጣጥ እንጣጥ ማለት የለባችሁ። ይሄ ነው ያለው ነገር። ጋይስ፣ እኔ የሚሰማኝ ፊሊንግ ይሄ ነው። እናንተም እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ኮመንታችሁን አነባለሁ። ለዛሬ የነበረኝ ይሄ ነው። ወዳችኋለሁ። ባይ ጋይ ሱ